እግዚአብሔር ሉዓላዊ ነው። ሁሉ ያስፈቀዱ አይሰራም። እንዳትናገረኝ ብል አይቻልም። ከምድር አፈር አበጅቶ እፍ ያለውን ሰውዬ እግዚአብሔርን እጅ ጠምዝዞ ሐሳብ አያስቀየ ኃይል ያለ አለ። እግዚአብሔር እና አፍርሽ እንደፈለግኩ አድርጌ መስራት እችላለሁ። እኔ ውስጥ ዲዛይኑን ይወስጣል መስሪያ አቅሙ ምን ጋን ያል አፍተሮል ማቴሪያሉም ቢራ በውኑ ሻክላው ሰዩን እንዲህ ለምን አረከኝ ብሎ ይጠይቀዋልን እንጂ ነው የምፈልገውን ደርድሬ ጽፌ ጽፌ ጽፌ ጽፌ አምጥቼ መልስ በፈርምበት በየሰጠው ግዜ ጸሌካው አይፈርምም። አብረን እንጻፈው እኛ ሞቱን ተሸክመን እናንተ ሕይወቱን ተሸክማችሁ ዞር አላችሁ የሚለው እኮ ሸክላውን እየሰባበረ የከበረውን መዝገብ ለሰው ሁሉ ያድለዋል ነው። አሁን መውጊያው እያደከመኝ ነው፣ በጣም እያጎሳቀ እየገደለኝ ነው። እግዚአብሔር መጣና አላነሳውም የበለጠ እንዲያደቅ ነው ማድረገው። ከክላውን ውብ አርጎ ሰርቶ የሚፈልገውን ነገር ሸክላ ውስጥ የሚያስቀምጠው ባለቤቱ እግዚአብሔር ብቻ ነው። ይኸው የልጄ መልክ ይላል። ልጁን ደጋግሞ ደጋግሞ ምድር ላይ ልኮ አይገልማ? በአንተ በኩል ልጁን ያሳያል። በምድር ያለው ሲቃይ ብሎ ጻፈ ጳውሎስ እኮ በሰማይ ሊገለጥ ካለው ክብር ጋር አለ የመሬቱ አይ ሲቃይ ነው። እዚያ እውነቱ ሲቃይ በሰማይ ሊገለጥ ካለው ክብር ጋር ግን ሳነጻጽረው እግዚአብሔርን ኤርሚያስ ይሞግተዋል አይደል? እግዚአብሔርን ይጠራውና ከዛሬ ጀምሮ ይለዋል፣ እሺ ትንቢት የሚባል አልናገርም አለ። ለምን ሲለው እያታለልከኝ ነዋ ምን ብዬ አታለልኩ ሲለው፣ ሂድና ጥፋት አለ በል ትለኛለ። እሺ ብዬ እኔ እጄ ጥፋት እላለሁ ጥፋት ጥፋት ይመጣል ሲል ህዝቡ ብርክክ ብሎ ይቅርታ ሲጠይቃ፣ አንተም ደግሞ ጥፋት አታደረግም። ውሸታም እያስባልከኝ ነው። ስለዚህ እኔ ጥፋት እላለሁ፣ አንተ አታጠፋም፣ ትምህራለህ። ስለዚህ ውሸታም እያረከኝ ነው። ከዚህ በኋላ እንዳትናገረኝ ትንቢት ሚባል፣ አታለልከኝልና እኔም ተታለልኩልህ ይላል። አሁን እኮ ህዝቡን እግዚአብሔር ብሎኛል ብሎ ለማሳመን አይጥርም ከእግዚአብሔር ጋር ነው ጭቅጭ። አንተ ተናግረኝ ነው ውሸታ የሚያስባልከኝ ነው። ስለዚህ አንተ ባትናገረኝ እኔም አላወራም እኔም ውሸታም አልባልም በሰላም እኖራለሁ ሲለው፣ እግዚአብሔርስ እናገርሃለሁ አልናገርህም አይለውም። ከዛ መጽሐፍ ሲናገር እግዚአብሔር መቶ ሌር ያስተናገረው ይላል። የእግዚአብሔር ድምፅ በልቤም ላይ እንደ እሳት አጥንቴንም በላኝ እጩኋለዋል። አሁን አየህ እናገርሃለሁ ባትናገር ዋ አይደለም የሚለው፣ ዝም ብሎ ነው የሚናገረው። ሂድና እንደዚህ በላቸው ሲለው፣ ዝም ልቤ ነደዳል እንዴ፣ ዝም ልበላለን? እግዚአብሔር ሉዓላዊ ነው። ሁሌ ያስፈቀዱ አይሰራም። እንዳትናገረኝ ብል አይቻልም። ኦፍኮርስ፣ ሰው ነፃ ፈቃድ አለው ምናምን ብዙ ጊዜ እንላለን። አዎ፣ ግን እግዚአብሔር ሉዓላዊ ነው። ከምድር አፈር አበጅቶ እፍ ያለውን ሰውዬ እግዚአብሔርን እጅ ጠምዝዞ ሀሳብ አያስቀይር። ጸልዬ ጸልዬ ጸልዬ አልመለሳለኝ፣ ለምንድን ነው? ከእግዚአብሔር የልብ ሀሳብ ጋር ካልተስማማ ሳይመለስ ወደ ጌታ ሊሄድ ይችላል ሰውየው። እግዚአብሔር የሚመልሰው በልብ ውስጥ ያለውን በመንፈስ ቅዱስ አማካኝነት ስትደግምለትም እንጂ፣ እኔ አሁን የምፈልገውን ደርድሬ ጽፌ ጽፌ ጽፌ አምጥቼ መልስ ፈርምበት ብዬ ስሰጠው እግዚአብሔር ጸልከው አይፈርምም። አብረን እንጻፈው እስቲ ናት የቁጭ በል ይህን ይህን ይህን እናስተካክለው አብረን ይልህ አስተካክሎ በዘላለማዊ እቅዱና አሁን ደግሞ ከረንቲ ሊያደርግ በሚፈልገው ፕሮግራሙ አስተካክሎ ይመልስልሃል። ለዛ ከሆነ ጸሎት መንፈስ በማይነገር መቃተት እኛ ውስጥ የሚማልደው ነው። ምን ማለት ነው? መንፈስ የእግዚአብሔርን ጥልቅ ነገር ያውቃል። ስለዚህ አሁን ተንበርክከ በመንፈስ መጸለይ ምንድነው ጥቅሙ? በእግዚአብሔር ጥልቅ ነገር ውስጥ ያለውን አምጥቶ ይነግርሃል። በእግዚአብሔር ልብ ያለውን ስደግምለት እግዚአብሔር ያደረገዋል። መለሰልኝ የምትለው እግዚአብሔር የሚፈልገውን ለምነው ሰጥቶ ነው። ሙሴት እዚህ ይላቸኋል በቃ እኔ እስራኤልን ላጥፋና አለው እግዚአብሔር ሌላ ህዝብ አምጥቼ የሌላ ህዝብ መሪ ላድርግና በቃ ጥሩ ህዝብ አድርጌ ላአስተካክዬ ትገባለ ከነዓን ሲለው ይሻላል ነው እንዲ ያለ ተንበርክኮ ለም ነው እግዚአብሔር ህዝቡን ከግብፅ አውጥቶ አጠፋቸው ትባላለ አረለስም ጥሩ አይደለም። ከዛ እግዚአብሔር መጣ እንደ ባሬ እንደ ሙሴ አይነት ትዉት ምድር ላይ የለም ማለ ለእግዚአብሔር ክብር ነው የተጨነቀው። አረ ጊዜ አረ አውጥታችኋል ተብለ ተወርቶ ዝና ተነግሮ ሳያልቅ አጠፋቸው ብትባል ጥሩ አደለም። እና ሲጠራው ገና ምንድን መሰላቸው ያለው በእስራኤል አለው ሲል በነገስታቷና በህዝቧ በካህናቷ ላይ ዛሬ ያስነስቻ ለ ድፍን አገር ነው ይዘ በቃ ትጣላለ። ይመጣሉ አለ ይዋጉሃል። ማንም ይዋጋው ነገስታቶቿ ማን ነው የሚዋጋው? ካህናቷ፣ ማነው? ህዝቡ ይዋጉሃል አለውና አድን ዘንድ እኔ ከአንተ ጋር ነኝና ድል አይነሱም አለ። አሁን እኮ ኦፍኮርስ አሜን ያስብላል። ግን ንጉሥ መጥቶ ይዋጋሃል። ህዝቡ ከንጉስ ብታመልጥ ህዝብ አለ። ከህዝብ አምልጠ ቤተ ክርስቲያን እንዳገባ ካህኑም ጠላት ነው። ከዛ ምን አለው መሰላችሁ፣ እንደ ተመሸገ ከተማ፣ እንደ ብረት አምድና እንደ ነሐስ ቅጥር አረግሃለሁ። ብቻ እግዚአብሔር ከእናንተ ጋር ይሁን። በእውነት ቦልድ ነው ሰውየው፣ በጣም ቦልድ ነው። ስሙ ኤርሚያስ ማለት እኮ ስሙ ምን መስላቸው? እግዚአብሔር ይወረውራል ማለት ነው። ባይዘው እግዚአብሔር ይወረውራል ህዝቡን አይደለም። ባይዘው የትንቢቱ ግን አህዛብን እግዚአብሔር ይጥላቸዋል ነው ትርጉሙ። ይሁዳን ይወረውራል አይደለም፣ እንጂ አሁን ህዝበ እስራኤልን እግዚአብሔር አይወረውርም። እግዚአብሔር ርስቱ ህዝቡ ነው እና ኤርሚያስንም እግዚአብሔር መጣና ዛሬ መልእክት አለኝ አለ። እሺ እግዚአብሔር ወይ ሰማ ሲል ተነሳ ብድግ አለ። ፖተር ሳውስ ሸክላ ሰሪ ቤት ነው ምልክ አለው። ለምን አለው? እዛ ነው መልእክት ያለኛል። እሺ አለ ኤርሚያስ። ተነሳ እና ኤርሚያስ ሸክላ ሰሪ ቤት ሄደ። ሸክላ ሰሪው በመንኮራኩሩ ላይ ነው አይደል። ሸክላ ከጭቃ ከአፈር ይሠራል። እየሰራ እያለ ሸክላው በሸክላው ሰሪ እጅ ላይ ተበላሽ ዲዛይኑ ሌላ ነው። ሸክላ ሰሪው ተበላሸ ማለት ያሰበው እሱን አይደለም እየሰራው እያለ ሲበላሽ፣ ከባድ ነው ቃሉ አፍርሶ ሰራ እጅ ውስጥ ናችሁ ብሎ ያለ እሱ አሁን እየሰራው ተበላሸ። ችግር የለውም አፈረሰው። ከባድ አይደል አሁን መልእክቱ ለሸክለው አይደለም ለህዝቡ እና እየሰራው እያለ እጁ ላይ ሲበላሽ፣ ሸክላ ሰሪውም ከመንኮራኩሩ ላይ ጭቃውን አንስቶ እንደገና ጨፈለቀ፣ አቦካውና እንደሚወደው አድርጎ ሰራው። ኤርሚያስ ቁጭ ብሎ ያየዋል። የሚሰራው ነው እግዚአብሔር ለኤርሚያስ ቁጭ ብሎ ሸክላ ሰሪውን እያየው ድምፅ ዝነሰጥ ኤርሚያስ ሆይ አሉ። ሸክላ ሰሪው ቤት ቁጭ ብሎ እኮ ነው። አቤት እግዚአብሔር ሆይ። ሸክላው በሸክላ ሰሪው እጅ እንዳለ ህዝቤ በእኔ እጅ ውስጥ አለን። ያ እጄ ላይ አለ አይደለም እጅ ውስጥ ሸክላ ሰሪው እንደሚሰራው እኔ አይደል ያለው። በእናንተ ላይ መስራት አይቻልም። ሸክላው ፈቃድ የለውም። ሸክላው ሸክላ ሰሪውን ለምን እንዲህ አረከኝ ብሎ አይጠይቀው። በውኑ ሸክላው ሰሪውን እንዲህ ለምን አረከኝ ብሎ ይጠይቀዋልን ይለዋል። ኤርሚያስ እያየ እያለ ሸክላው ሲበላሽ ሰሪው ሲጨፈልቀው፣ ሸክላው ለምን ጨፈለከኝ አይለውም። ታዲያ እኔ በእናንተ ላይ እንዲህ መስራት አይቻለኝም እንዴ? እንደ ፈለግኩ አድርጌ ልሰራስ፣ ለምን እንዴት ትሉኛላችሁ? እየሰራዋችሁ እያለ እኔ እንደምንፈልገው ካልሆናችሁ እተዋችኋለሁ አደለም ያለው እግዚአብሔር። አፍርሼ ሰራችኋለሁ። ሸክላ ሰሪው የተበላሸውን ጭቃ ጥሎ ሌላ መጣ አደለም ይለው፣ ራሱ አፍርሶ ሰራው ነው። እጥላችኋለሁ አደለም ያለው እግዚአብሔር እና ሪስቶር እንደገና ቀይሬ ራሱኑ ጨፈላ ልቄ ያንን ሸክላ አስተካክዬ በምፈልገው ሞልድ እሰራዋለሁ። አይቻለኝም? እኔ ብሎ እግዚአብሔር ነው እየጠየቀ እኮ ነው። ከመጨፍለቁ በፊት አልችልም ወይ? የእኔ እጅ ውስጥ ናችሁ እናንተ፣ ሸክላው ናችሁ። አንደኛ ፈቃድ የላችሁም ነው፣ ቀጥሎ አቅም የላችሁም። እጄ ነው አቅም ያለው። ላለመበላሸት እምቢ አትችሉም ማለት። ሸክላውን የመጨፍለቅ አቅም በሰሪው እጅ ላያለ ኃይል ያለ አለ እግዚአብሔር እና አፍርሼ እንደፈለግኩ አድርጌ መስራት እችላለሁ። እኔ ውስጥ ዲዛይኑን ይወስጣል መስሪያ አቅሙ ምን ጋ ነው ያለው? አፍተሮል ማቴሪያሉም የራሱ ከምድር አፈር ነው ያበጀው ሰውን ከክላውን ውብ አርጎ ሰርቶ የሚፈልገውን ነገር ሸክላ ውስጥ የሚያስቀምጠው ባለቤቱ እግዚአብሔር ብቻ ነው የእኔ የሚባል አይኖረኝም ማለት ነው የእግዜር ይሆናል ማለት ነው ሁሉም ነገሬ እማዝበት ቦታ አይኖረውም ማለት ነው ህይወቴ የኔ የግሌ የምለው የተደበቀ ቦታ አይኖረኝም የትኛውንም የህይወቴን ክልል እግዚአብሔር አክሰስ ያደረገዋል ማለት ነው እውቀት ስሜት ፈቃድን ማለት ነው መንፈስ ነፍስ ስጋሃን እግዚአብሔር አክሰስ ያደረገዋል ሲጨፈልቅ መርጦ አይጨፈልቅም በሙሉ ነው የሚጨፍ ዲሞሊሽ ተበላሽቷል ነው እስቲ እስቲ እዛው እንዳለ እንዳለ አይደለም የሚለው ጭፍ ልቅ አድርጎ ከዜሮ ነው የሚጀምረው እና ሸክላ ነን አሜን ውድ ያደረገን ያደረብን ነው ይሄንን በጣም ማመን አለባችሁ ውድ ያደረገን በጣም ቫሊዩ እንዲኖረን ያደረገው እግዚአብሔርኛ ውስጥ ያስቀመጠው ነው ሁለተኛ ቆሮንቶስ ምዕራፍ አራት በሸክላ ዕቃ ውስጥ የከበረን መዝገብ አኖረ እቃው ሸክላ ነው የተቀመጠበት መዝገብ ነው ክቡር በሸክላ ዕቃ ውስጥ የከበረን መዝገብ አኖረ አለ ጳውሎስ ስለምንድነው የሚናገረው? የአዲስ ኪዳን አገልጋይ ስለመሆኑ። ምን አይነት እድል ነው አለ። ምን አይነት ክብር ነው? እንዴት አይነት ሹመት ነው? ይህንን የመሰለ አገልግሎት ስላለን አንታክትም ብሎ ነው የሚጀምረው። ሁለተኛ ቆሮንቶስ ምራፍ አራት ምን አይነት አገልግሎት? የአዲስ ኪዳን አገልግሎት፣ ከክብር ወደ ክብር የመለወጥ ክርስቶስ በእኛ ያደረበት። እንደዚህ አይነት አገልግሎት አለን። ጳውሎስ አንተ ምንድነ? ሸክላው ነኝ። ምንድነው ውስጥ ያለው የከበረ መዝገብ። ማነው? እግዚአብሔር ነው ያኖረው። የከበረው መዝገብ እንዲወጣ ሸክላው በተወሰነ መንገድ ጊዜ እየጠበቀ መሸረፍ አለበት፣ አይደል? የከበረው መዝገብ ሸክላው እንደተከደነ እኮ መዝገቡ መዝገብ ውስጡ አለ እየተባለ ነው የሚኖረው። መዝገቡ እንዲገኝ ሸክላው ይሰበራል። ስለዚህ ነው እንገፋለን እንጂ አንወድቅም ይላል። ለምን ይሰባብሩናል ነው ዙሪያ ዙሪያችን? ለምን መዝገቡ እንዲወጣ በእኛ መገፋት የሱ መልክ ይታያል። እኛ ሞቱን ተሸክመን እናንተ ሕይወቱን ተሸክማችሁ ትዞራላችሁ የሚለው እኮ ሸክላውን እየሰባበረ የከበረውን መዝገብ ለሰው ሁሉ ያድለዋል ነው። ቻሌንጅ በምንም አይነት መንገድ አያገኛችሁ። ቻሌንጅ ግን በአንድ በኩል የእግዚአብሔርን አቅም በእናንተ ማሳያ ነው። የሥጋዬ መውጊያ ተሰጠኝልን። እርሱም የሰጣ መልክተኛ ነው። አንሳልኝ ብዬ ለመንኩት፣ እሱም አላነሳም። ጸጋዬ ይበቃል፣ ኃይሌ ፍጹም ይሆናል አይደል? ኃይሌ በድካም ይገለጣል ወይም ኃይሌ ፍጹም ይሆናል አለኝ። ስለዚህ ምን አለ? የእግዚአብሔር ኃይል በእኔ ፍጹም ሆኖ እንዲገለጥ አብዝቼ በድካሜ ይመካለዋል። አሁን መውጊያው እያደከመኝ ነው፣ በጣም እያጎሳ እየገደለኝ ነው፣ እየደቀኩ ነው። እግዚአብሔር መጣና አላነሳውም፣ የበለጠ እንዲያደቅ ነው አደረገዋለሁ እና ግን ኃይሌ ይገለጣል። የኃይል ፍጽምና የሚመጣው በአንተ ያለመጠን መድቀቅ ነው ሲለው እንግዲያው፣ ኃይሉ ፍጹም እንዲሆን በድካሜ አብዝቼ እመካለሁ። ስለዚህ እግዚአብሔር መጣና ለሕዝብ እስራኤል ያላት ይህንን ለሕዝቧ ለሕዝቡ ሰብስቦ እግዚአብሔር ያለ ይህንን እኔ በእናንተ ማድረግ አልችልም። እንደ ትችላለህ ሲሉት የእስራኤል ቤቶች፣ ጭቃው በሸክላ ሰሪው እጅ እንዳለ እናንተም እንዲሁ በእጄ ውስጥ ናቸው በዚህ መጽሐፍ ላይ የምናነባቸው በጣም ትልቅ የተባሉት ሰዎች በሙሉ የፈረሱበት ዘመን ነበር አይደል አሁን ለምሳሌ የተደበቁበት ዘመን የተገለጡበት ዘመን ስለተጻፈ እንጂ የተደበቁበት ዘመን እኮ በጣም ስቃይ አይደለ እንዴ ዮሴፍ 13 ዓመት አይደል እንደውም ከሞላ ነው 14 ዓመት ነው የተሰቃየ ኖህ 120 ዓመት እኮ ነው የተሰቃየ እኛ መርከብ ሰርቶ ከጥፋት ውሃ ዳነ ብለን ያለቀውን ሰፊ ሽፋን ተሰጥቶ ስለተጻፈ ነው እንጂ እኮ 120 ዓመትስ ከመርከቡ ጋር አብሮ እሱ አስራ አራት 14 ዓመት እኮ ነው የተሰራ። ድፍን 14 ዓመት እኮ ነው ሲያፈርሰው የኖረው ያንን ፕራይዱን ያንን እንትኑ ይሄ ትቢቱን የማይመለስ እልህኝነቱን እኮ ይገነጣጠለው የኖረው እኮ 14 ዓመት ነው። ብቅ ሲል ግን የመቶ ዓመት ሰርቶ ነው ያለፈው ሰውየው። የፈረሱበት ቀላል አይደለም። ከተሰሩ በኋላ ነው ውበታቸው የመጣው። በእውነት ነው የምላችሁ፣ እንደተዘበራረቅን እድሜያችን ከሚያልቅ ትንሽ ታግሰን የርሱ ውበት በእኛ ታይቶ ብንጨርስ። መፍረስ ካለበት በእጁ ያፍርሰው። በምድር ያለው ሲቃይ ብሎ ጻፈ ጳውሎስ። እኮ በሰማይ ሊገለጥ ካለው ክብር ጋር አለ የመሬቱ ሲሉ፣ አይ ሲቃይ ነው እዚ፣ አይ ሲቃይ ነው። እውነቱ ሲቃይ ነው፣ በሰማይ ሊገለጥ ካለው ክብር ጋር ግን ሳነጻጽረው፣ ነገ ከጥቂት ዓመት በኋላ እንዳንጸጸት፣ ያኔ በሰጠሁት ኖሮ እንዳንል፣ ምን አለ በሕይወቴ ላይ የወደደውን አድርጎ ባሳረፈኝ እንዳንል፣ ዛሬ ይኸው ቀንስ አለ፣ እንስጠው። የፈለከውን አርግ፣ ይኸው እኔ ሸክላው ነኝ አንተ ሰሬ ነህ ብለን እጁ ላይ ራሳችንን አኑረን ፈቃዳችንን እንስጥ። ቢያመንም የእግዜሩ ይሻላል። በእውነት እኛ ለእኛ አንሆንም። እግዚአብሔር ነው ለእኔ የሚያቀልኝ። የፈጠረኝ እሱ ነው። ለምን እንዲያደርግ ኖ ልለው አልችልም። እግዚአብሔር ጎን አይደለም ያለው ወደ ላይ ነው። እግዚአብሔር አምላክ ነው፣ እኔ ሰው ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡሩ ነኝ። አስረዳኝ ብዬ መጠየቅ አለብኝ። ጠይቋሉ ለምን አረግ አይባልም። እግዚአብሔር ፈጣሪ ነው። አልገባኝም ነው የሚባለው። ወደ ላይ ሲያፈርስ አልገባ እባክህ ንገረኝ። ይነግርሃል ዲዛይኔ ሌላ ነው ይላል። ስለዚህ እናንተ ደግሞ በክርስቶስ ኢየሱስ ተመርጣችሁ በዚህ ዘመን እግዚአብሔር ፈቃዱ ሊያደርግባችሁ የጠራችሁ ሰዎች ናችሁ። ስለዚህ ኦሬዲ እግዚአብሔር መሳሪያ እናንተ አጠገባለ እና የሚፈልገውን ለማድረግ እግዚአብሔር ደጅ ሄዶ የሆነ ሰውዬ አይፈልግም። አንተ ነው መጀመሪያ ቅርቡ ያለው አንተ ላይ ነው የሚያርፈው እጁ እግዚአብሔር ለዓለም ማሳየት የሚፈልገውን በልጁ በኩል ያመጣውን መልክ አንተ ላይ ነው የሚያረገው። ይሄው የልጄ ልክ ይላል። ልጁን ደጋግሞ ደጋግሞ ምድር ላይ ልኮ አይገልማ። በአንተ በኩል ልጁን ያሳያል። ስለዚህ የልጁን መልክ ለመሳል ያንተ ሲያፈርስ ግንጥል ሲያደርግ ነገ ስትመጣስ ኢየሱስን የሚመስል መልክ የምትስተካከለው በዚህ ነዋ። ስለዚህ ምልላችሁ ነው እግዚአብሔር ሁሌ ልጆቹ ነን፣ እግዚአብሔር እጅ ላይ አናድግም። ስለዚህ ሁሌ ይሰራል ማለት ነው። ሲመጣ ጴጥሮስና ኢየሱስ የኖሩትን ኑሮ እስቲዩት። እንደ ጴጥሮስ የሚስት አለ እንደ ጴጥሮስ የሚደክም እንደ ጴጥሮስ የሚያበላሽ እንዲ ኢየሱስን እኮ ተቃለ ከዘላለም ማዳኑ እኮ ሊያጎሎ ፈልጓል እንደዚህ የሳተ ሰው የለም። አረ ስለ መሞት የምታወራው፣ ዝም ብለው እሞታለሁ የምትለው አንዳንዴ ም እምልህ እዚህ ጋር አሁን እኔ መሲና አልኮ ንጉሥና አልኮ፣ አንተ ዞር ብለህ ደግሞ ልሞት ነው ትላለህ። በል ሁለተኛ እንዳትል አለ ጴጥሮስን። ለኢየሱስ አስቦ እኮ ነው፣ ግን ሰይጣን እንደ ተዋሰው አላወቀም። ጌታስ መዶሻ አይደል ያመጣው? ብፁዕ ቅዱስ ጴጥሮስ ብሎት እንደዚያ ከሆነ አለ የዮና ልጅ ስምዖን ወይ ብፁዕ ነህ አንተ ጴጥሮስ፣ ብፁዕ ብሎታል። ጴጥሮስ ብሎት ብፁዕ ምናምና ጴጥሮስ ምናምን ብሎት ተናግሮ ሳይጨርስ ወዲያው አይሆንብሃለሁ። ጌታስ ቅድም ብፁዕ ብያለሁ ብሎ ይተውሃል? አይተውም። ጴጥሮስ ለብቻውን ያሉ ኢየሱስ በአደባባይ ሂድ አንተ ሰይጣ ሂዳንተ ሰይጣን የሰውን እንጂ እግዚአብሔር እናታቀምና ለመንገድ የመሰናከለ ሆነ አላለ? ጴጥሮስን ጌታ ኢየሱስ እንደዚህ እየገነጥ አጠለው ነው፣ ሰው ያደርገው እየገነጥ። ይሄ እኮ መፍረስ አይደለም ግን ጥልጥል ሂዳንተ ሰይጣን ከኢየሱስ አፍ ሲወጣ ሰው ትሆናል እንዴ? ከዛ በኋላ አየ ድቅቅ ሰበረው ስትል ሰይጣኑን አባሩ፣ ሰውየውን ሐዋር ያደረገው። ሁሉንም ነው ኮ ጌታ ኢየሱስ አያልፋቸውም። ለምንድን ነው የሚያፈርሳቸው? ሐዋርያ ሥራ በእነሱ ነው የሚቀጥለው። የሚቀጥለውን 30 ዓመት በትክክለኛ ስታንዳርድ እንዲኖሩ ሶስት ዓመቷን ግዴታ መሰራት አለባቸው። እዚ ጋር ከራራላቸው፣ የሚቀጥለው ዘመን እነሱ አይደለም እዚህ ጋር ጨክኖ ካፈራረሳቸው የሚቀጥለውን ዘመን ለእነሱ ነው ሰጥቷቸው። እኮ ሄደ ሄደ ባይዘወ ምን ያደረጉት ይሆን ብሎ እኮ አልቆየም። እንኩ አላቸው ምን ወንጌል የትኛውን ከእኔ ይኸው የእኔን ወንጌል ምን እናደ ከፀሐይ መውጫ እስከ መጠለቅ ያሰበጉት ሰጥቷቸው ሄደ። ያን ያክል ትረስት ያደረጋቸው ሶስት ዓመቷን በምን አይነት መንገድ አብረውት እንዳሳለፉ ስለሚያውቅ ነው። አየ እግዚአብሔር ከጨከነብ ይፈልጋል ማለት ነው ገንጠል ገንጠል ገንጠል ነገር ካደረገ አለብህ ፕሮግራም ማለት ነው። ስለዚህ እንደዛ ነው። በሸክላ ሰሪ እጅ ውስጥ ነን እኔና እናንተ ሸክላ ነን። ቢ ሬዲ ተዘጋጁ፣ ለመፍረስ ለመሰራት፣ የእኛ የሆነውን ነገር ለመጣል፣ የእግዚአብሔር የሆነውን ነገር ለመያዝ፣ በመንፈሱ ለመሞላት፣ በእግዚአብሔር ቃል ለመታጠቅ፣ የእግዚአብሔር የሆነውን ነገር በእኛ ለማድረግ እግዚአብሔር በዚህ ከዚህ ጊዜ በኋላ በእኔና በእናንተ ህይወት ደግሞ ውስጥ እሱ ተረኛ ይሆን እኛ የብቃንና እሱ ደግሞ ውስጥ ይጀምር እስቲ እሱ ደግሞ ይስራ። አሁን እስከዛሬ ሰው ሁሉ እኛን አይቶ ሊሆን ይችላል። ከዚህ በኋላ በእኛ እሱን ይሄ ውስጥ የእሱ ዲዛይን ሲታይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው። የእግዚአብሔር ልጆች ማለት ባይዘ ትርጉሙ አሁን የፍጥረት ናፍቆት የእግዚአብሔር ልጆች የሚለው ልጆች የሚለው ሄሪዮስ ነው። ማቹር ድሰን ማለት የአባቱ መልክ ያለው የአባቱ ካራክተር ያለው የአባቱ ስትራክቸር ያለው አባቱን የሚመስል ማለት ነው። ስለዚህ ፍጥረት የሚጠብቀው ዝም ብሎ ራንደምሊ የእግዚአብሔር ልጅ ና የተባለ ሰው ሳይሆን ኢየሱስን የሚመስል መልክ ያለው ሰው ነው የሚጠብቀው። እሱ ደግሞ የተሰራ ነው። ኢትስ ፕሮሰስ። ፈቃደኛ ከሆንን እግዚአብሔር በእኔና በእናንተ ሁኔታ ልጁን ይገልጠዋል።